የጄሚኒ ደካማ ጎኖች አንደኛ፣ አለመመጣጥን። ጄሚኒዎች ብዙውን ጊዜ በረራ ወይም ያልተጠበቁ ሆነው ሊታዩ ይችላሉ። የእነሱ ጥምር ተፈጥሮ ሀሳባቸውን በተደጋጋሚ እንዲቀይሩ ያደርጋቸዋል። ይህም ሌሎች በእነሱ ላይ እንዲተማመኑ ወይም እውነተኛ ሀሳባቸውን እንዲረዱ ያደርጋቸዋል። ሁለተኛ፣ ላዩን ማሳየት ጄሚኒዎች በጣም ጥሩ የውይይት ፈላጊዎች ሲሆኑ እና በማህበራዊ ግንኙነቶች ሲደሰቱ አንዳንድ ጊዜ ጥልቅና ትርጉም ያለው ግንኙነቶችን ከመፍጠር ይልቅ በገጸ ደረጃ መስተጋብር ላይ ሊያተኩሩ ይችላሉ። ይህ ጥልቀት ወደ ሌላው ግንኙነቶች ወይም ስሜታዊ ቅርርብ ሊያመራ ይችላል። ሶስተኛ እረፍት ማጣት። ጄሚኒዎች በልዩነትና በማነቃቃት ያድርጋሉ። ነገር ግን ይህ እንደ እረፍት ማጣት ወይም የትኩረት እጦት ሊገለጽ ይችላል። ወደ አንድ ተግባር ወይም ፕሮጀክት ረዘም ላለ ጊዜ ለመስራት ሊታገሉ ይችላሉ። ይህም ወደ ላልተጠበቀና ላልተጠናቀቀ የሥራ ወይም ለተበታተነ ፍላጎቶች ይመራሉ። አራተኛ፣ ከመጠን በላይ ማሰብ በትንታኔ አእምሯቸው ጄሚኒዎች አንዳንድ ጊዜ ሁኔታዎችን ከመጠን በላይ በማሰብ ወደ ጭንቀት ወይም ቆራጥነት ይመራሉ። በዝርዝሮች ወይም በችሎታዎች ሊያዙ ይችላሉ፣ ይህም እርምጃ ለመውሰድ አስቸጋሪ ያደርጋቸዋል። አምስተኛ ሐሜት ጄሚኒዎች መግባባትና መረጃ መለዋወጥ ይወዳሉ፣ ነገር ግን ይህ አንዳንድ ጊዜ ወደ ወሬ ወይም ወሬ ማሰራጨት ይዳርጋል። ስለ ሌሎች ህይወት ያላቸው ጉጉት የነሱ ጉዳይ ላይሆኑ የሚችሉ ነገሮችን ለመወያየት ያደርጋቸዋል። ስድስተኛ፣ በቁርጠኝነት መቸገር ለነጻነት ባላቸው ፍቅር እና አሰሳ ጄሚኒዎች በግንኙነት ውስጥ ቁርጠኝነትን ሊታገሉ ይችላሉ። መታሰርን ይፈራሉ ወይም በረጅም ጊዜ ግዴታዎች መገደብ ሊሰማቸው ይችላል። እነዚህ ድክመቶችን በመገንዘብ የጄሚኒ ግለሰቦች በግል እድገታቸው ላይ ሊሰሩና በህይወታቸውና በግንኙነታቸው ውስጥ የበለጠ ሚዛናዊ እንዲሆኑ ጥረት ማድረግ ይችላሉ። እነዚህ ተግዳሮቶች በሚፈታበት ጊዜ ጥንካሬያቸውን መቀበል የበለጠ አርኪ ተሞክሮዎችን ያመጣል። በዛሬው ቪዲዮአችን የጄሚኒ ኮከብ ድክመታቸውን ተመልክተናል። ሰብስክራይብ እያረጋችሁ እንዲሁም ኤም ቪዲዮ ላይክ እና በጄሚኒ ኮከብ ለተወለዱ ሰዎች ሼር እያረጋችሁ በቀጣይ በካንሰር ቪዲዮ እንገናኝ።